አንተ ቃል በቃል ስታወራው ቃል በቃል ስታወራው የሰማሁት ነው ቃል በቃል ማለት ነው። ምን ስትል መሰለህ የእስልምና እምነት ክርስቲያን ሴትን ስለማግባት ምን ይላል ተብለህ ተጠይቀህ ይመስለኛል። ሴትን ስለማግባት ምን ይላል ተብለህ ተጠይቀህ በቀጥታ ነው የመለስከው። እኔ በደምብ ሰምቼዋለሁ። ቀጥታ፣ እሷ ካላመነች በስተቀር ማግባት አይቻልም ብለህ አንተ ስትናገር ሰምቼዋለሁ። እውነት ነው። እና የአንተን ወርድ ደግሞ ይዘው ሌሎች ውስጣዞችም ር እንደዚህ የሚያስተምሩ ሲናገሩት ደግሞ እንደሰማሁት ማግባት ይቻላል ብሎ ደግሞ ሲያስተምሩ ሰማሁ። ሌላ ከአንተ በተቃራኒ ማለት ነው። እና ወላስ ምን የጠቀሱ እንዲሁ እሱ የሚባል ልጅ እስምና ላይ ክርስቲያን ሴት ማግባት አይቻልም ብሎ እያሉ ሲያወሩ ሰማው። እና እንዴት ይኸኛው ልዩነት ሊፈጠር ቻለ ማለት አሁን የሆነ እስልምና ማለት የሚከተል ሰው አንተ የምትናገረውን ይሰማል ያኛውንም ቢሰማ፣ እንዴት ነው ያን ነገር ሊያምን የሚችለው? ማለት የትኛውን ነው ሊቀበል የሚችለው? ሁለት የተለያየ ሀሳብ ጋር ሲነሳ በምን መልኩ ነው? በጣም ጥሩ። ኢየሱስ ክርስቶስ ፈራጅ ነው ብለህ ነው የምታምነው? አማላጅ ነው ብለህ እሺ። ለማለት ሰለህ ለማንኛው ኺላፍ የሚባል ነገር አለ በእስላም ቁርአንና ሐዲስ መሰረት አድርገው ሰዎች በዚያ ላይ የሚገነዘቡት ግንዛቤ ይኖራል እኛ የተለየ ግንዛቤ ሊገነዘብለት ይችላል ይሄኛ ደግሞ ሌላ ግንዛቤ ሊገነዘብለት ይችላል ይሄ ማለት ነው በክርስትና ምነፍ ኺላፎች ላነሳለ ይችላል እኔ እንደተረዳሁት ከቁርአንና ከሐዲሱ በፍጹም ክርስቲያን ሴትን ማግባት እንደማይቻል ነው እስካላመኑ ድረስ ይሄን የተናገሩት ታላቁ ሰሃባ አብዱላህ ኢብኑ ዑመር የተባለው ላ ተህል ነስራኒያ ይላል ቃል በቃል ክርስቲያን ሴት አትፈቀድ አትፈቀድም ይላል ተዛቸዋል ላተሒሉ አነስራንያ ክርስቲያን ሴት ማግባት አይፈቀደም ይላል። ሌላ ሰው ደግሞ ጥቅሉን የቁርአን አንቀጽ ይዞ ይቻላል የሚሉ ሊኖሩ ይችላሉ። እኔ ግን ከጥቅሉ የቁርአን አንቀጽ ይልቅ ያ ሰሓባ የፈታበትን ነቢያችን ሰለላሁ ዐለይሂ ወሰለም አይሁድና ክርስቲያንን ሴት አግብተዋል። ይቅርታ እንዲ ያዛላድ መሪብ ስለሆነ ማለት እንቀጥላለን በሰማይ ላይ ትገኛለች። አንደኛው ሰማይ ላይ ናቸው። ነፍሶች ከፈጠረና ከጨረሰ በኋላ አለስቱ ቢረቢኩም ብሎ ያናግሮናል። እኔ ጌታችሁ አይደለሁም ቃሉ በላ ሁሉም ነፍስ እንዳለ የአደም ልጆች አሁ ጌታችን በእውነት ማንተ ጌታችን ነህ ብለው መስክረዋል። አንተ ቁሉ የውመል ቂያመቲ እና ኩና ን ሀዛ ጋፊሊን ይላል። እኛ ከዚህ ነገር ዘንግተን ነበር እንዳትሉ የትንሳኤ ቀን ብሎም ተናገራቸው ይላል። ስለዚህ ነፍሳችን ቀድማ በተፈጠረች ጊዜ የዛን አላህ ሱብሓነ ወተዓላ የእርሱን ማንነት አሳውቆ ሙስሊም አድርጓት በእርሱ የምታምን ነፍስ አድርጎ ነው ያዘጋጃት ከመጀመሪያው ጀምሮ። ለዚህም ነው ከእናታችን ከመወለዳችን በፊት ጀምሮ አላህ ሱብሐነሁ ወተዓላ በዚያ በነፍስ ደረጃ ሙስሊም አድርጎ ነው ያ። ለዚህ ነው አላህ ሐዲሥ አልቁድሲ ላይ ምን ይላል? እኒ ኸለቅቱ ዒባዲ ሑነፋአ ፈጅታ ለትሁሙ ሸያጢን ይላል። እኔ ባሪያዎቼን አማኝ አድርጌ የፈጠርኳቸው ቀጥ ባለ መንገድ፣ በኢስላም መንገድ የፈጠርኳቸው፣ በዚያም በኋላ ግን ሰይጣናት እምነታቸውን ቀየረችባቸው እያለ ይናገራል።

በአንድ መንገድ በእስላም ላይ ነው ብለው ተናግረዋል ማለት ነው። በቁርአንም በሐዲስ ላይ ይህን ተገልጿል። ይህ ነው። ለዚህም ነው አንድ ልጅ ተወልዶ ወዲያው ቢሞት ወዴት ነው ሲባሉ ወደ ገነት ነው አሉ ነቢዩ ሰለላሁ ዐለይሂ ወሰላም። ገነትን ደግሞ ሙስሊም ነፍስ እንጂ ሌላ አይገባበትም ብለዋል። ስለዚህ ያ ልጅ ምንም በማያውቅበት ተወለደ፣ ሞተ። አጥፋሉል ሙስሊሚን ነቢያቸው ሰለላሁ ዐለይሂ ወሰለም እንደተናገሩት ህጻናት ልጆች ሲሞቱ ወደ ገነት ይመለሳሉ፣ ይሄዳሉ ይላሉ። ሙስሊም ሆነው ነው የተፈጠሩት እና ይህ ነው።

እሷዋ ልጠይቀህ። መቼ ነው አላህ ነው የጻፈው? ሰይድና መሐመድ አላህ ስብሃነሁ ወተዓላ ነው ለነብዩ መሐመድ ቃል የገለጠበት በገብርኤል ማለት በኩል ነው። እሺ፣ ሁሉም እስላም ነበረ ማለት ነው። ታዲያ ይሄ በኋላ ነው ኢየሱስ በኋላ ነው የመጣ ከሰባት ክፍለ ዘመን ነው የመጣ። እና ታዲያ እንዴት ይሆን ቻለ ማለት አምላክ ነው ይሄን እየተናገረ ያለው ነብዩ መሐመድ ቢሆኑ ሰለላሁ ዐለይሂ ወሰለም አው ከመሲው በኋላ ስለመጡ ከነብያት በኋላ ታዲያ ቀድሞ አይመ እሱ ቀድሞ ለምን ያው ከነበረ አላ ለምን ቀድሞ መጥቶ በ ኢየሱስ በመሲሑ ለምን አል ነብዩ ከሆነ ለምን በሱ ጋር አል ነገርን በሁሉም ነብያት ተናግሯል። ለዛ መጻሕፍቶች ያለፉትን በየጊዜያቸው ለትውልድ አስተምረው አልፈዋል። ሁሉም ነብያቶች ማን ነው በሁሉም ዘመን ይናገራል? አላህ ሱብሓነሁ ወተዓላ በነብያት በኩል ይሄን ሁሉ ተናግሯል። ማን ነው ይሄን ቀዳምተኛ እንደዚህ አላህ ሱብሓነሁ ወ ባለፉት ነብያት ሁሉ አንደበት ተናግሯል። የደነገገው ለሰው ልጆች ሁሉ እስላምን እንደሆነ ነብያቶችም ሁሉ ሙስሊሞች እንደሆኑ የተናገሩትን ቃል አስፈሮልናል። ኖህን እንውሰድ። ኖህ ከመሲሁ በፊት ነበር አደለ? ኖህ ከመሲሁ በፊት ነበር አለ። አኮነ ሚና ልሙስሊሚን ይላል። ኖህ እኔ ከሙስሊሞች እንደሆን ታዘዝኩ ይላል። የት መጣ? ከቁርአን ላይ ታዲያ፣ ቁርአን እኮ በኋላ ነው የመጣ። ከማን ዘንድ መጣ? ከራሱ በራሱ አይደለም። አይ እዚህ ጋር ነው ስህተት የፈጠራችበት። ከራሱ ቢሆን፣ አዎ ከራሱ ቢሆን፣ ከራሱ በራሱ አይደለም፣ አይደለም። ከአላህ ዘንድ ነው የመጣ። ታዲያ ለምን አላህ አይገለጥም? መገለጥ ማለት መታየት አለበት ወይስ ቃሉን ማሰማት አለበት ለቢያት እኮ ታያቶት ታይተዋል። አምላክ አይታየም። እንደ መጽሐፍ ቅዱስ አምላክ ምን ይላል ማንም አይቶኝ ከቶ በሕይወት አይድንም ይላል የሚላል አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ የማይሞተውም እርሱ ብቻ ነው፣ አንድ ሰው እንኳ ላይየው ሊያየውም አይቻለውም ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 አካባቢ ላይ እግዚአብሔር እንደኛ አንድ ሰው እንኳ የለም ይላል። ኢየሱስ ክርስቶስ ራሱ ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ እግዚአብሔርን ያየ አንድ ሰው እንኳ የለም፣ ድምፁን አልሰማችሁም ይላል። የት ጋር ይታ ታዲያ ዮሐንስ ታዲያ እንደ እሳት እታችሁን ሲወደቀ መጽሐፌ ከኔ ጋር የለም ወጥቼ ነው ያለሁት። ላሳየ ራ አምላክ እንደማይታይ ቃል በቃል ዮሐንስ ተናግሯል። እና ላሳየ፣ በቃ ዮሐንስ ወደቀ ወንድሜ። ይላል እንደ ወንድሜ ብዙ ላይ ነው እያወራህ ያለው። አንድ ጥያቄ ልጠይቅ ይሱ እሺ አንድ ጊዜ ብቻ አምላክ እንደማይታይ ላሳየው ራሱ ዮሐንስ እና ያለው ዮሐንስ ከተናገሩ ቃል ላሳየህ፣ አምላክ አይታይም፣ አንድም ሰው እንኳን እግዚአብሔርን ያየ የለም። እየሱስ ራሱ የተናገረበትን ክፍል ነው። አንድም ሰው እንኳን አላየውም የተባለበትን አንደኛ ጢሞቴዎስ ላይ ላሳየህ፣ አንደኛ ጢሞቴዎስ እርሱ ብቻ የማይሞት ነው ይላል። ስለአምላክ ሲናገር ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን ላየውም አንድ ሰው እንኳን ላየውም ላየውም አይቻለውም። ለእርሱ ክብርና የዘላለም ኃይል ይሆን አሜን፣ ይላል የጌታ ሰው ያው እግዚአብሔርን ያየው አንድ እንኳ የለም። እኔ ጥያቄ ልጠይቅና ልውጣ። እሺ መቼም ቢሆን እግዚአብሔርን ያየው አንድ ሰው እንኳ የለም እያለ ነው። ዮሐንስ ወንጌል ምዕራፍ አንድ ቁጥር 18። አያ እሺ፣ ጠይቅሽ። ወገናችሁ እሺ፣ ጥያቄ ምንድን ነው? ከላይ እያለሁኝ፣ እሺ፣ ቅድሞ ኔትወርክ አስወጥቶኝ ነው የመለስክልኝን አልሰማሁም፣ ይቅርታ። ችግር የለም። ሌላኛው ጥያቄ ከነቢዩ መሐመድ በፊት የሙስሊም ሃይማኖት ምን ነበረ? ቶራን ትቀበሉታላችሁ ወይ? አይሁድ ሃይማኖት መጽሐፎችን ትቀበሉታላችሁ ወይ? ሰት ትቀበሉት? ኦኬ በውስጡ የሚገኘውን እውነት እውነት ነው ብለን እንመሰክራለን። በውስጡ ደግሞ ያለውን ሀሰት ሀሰት ነው እንላለን። በውስጡ ደግሞ በቁርአንም በሀዲፍም ላይ ያልተገለጸ ነገር ግን በዚያ ላይ የነቢያትን ክብር የማይነካ የአምላክን ክብር የማይነካ እንዲህ አይነት ነገር ከሆነ ከነቢያቶች መካከል ነገር ግን በቁርአን ላይ ከሆነ ይሄንን ውሸት ምን አንልም እውነት አንልም እያለ ነው ነው እውነት ካለ በውስጡ ይሄ እውነት ነው እንላለን። ለምሳሌ በውስጡ ላይ በተውራት ላይ ሙሴ የሚባል ነብይ አለ ቢባል አዎ እውነት ነው፣ ይሄን ቃል መሰክራለሁ። እነ አብርሃም እነ ኢስሐቅ እነ ያዕቆብ የሚባሉ ጻድቅ ሰዎች ነበሩ። አዎ አሁን እውነት ነው ብዬ እመሰክራለሁ። ገብታል አለ የተነገሩት ተረድቻለሁያቀንተረድቻለ በውስጡ የሚገኘውን እውነት እውነት ነው ብለን እንመሰክራለን። በውስጡ የሚገኘውን ሀሰት ሀሰት ነው እንላለን። በውስጡ ደግሞ ለምሳሌ ያልተገለጸ በቁርአን ላይ እውነትም ነው ሀሰትን ያልተባለ ክፉ ነገር አምላክንና የነብያትን ክብር የማይነካ ነገር እስከሆነ ድረስ ይህንን ነገር እስካልተገለጸልን ድረስ በመጽሐፋችን ላይ ለአላህ እንተዋለን። ለምሳሌ ከተባለ ኢሳያስ የሚባል ነቢይ እንደምሳሌ ደስታቸው ኢሳያስ ነቢይ እንደሆነ መጽሐፍ ቅዱስ ይናገራል አለ። እኛ ነቢይ ነው ማለት እንችላለን አንችልም? ለምን? ነቢይ ነው ተብሎ አልተነገረንም። አይ ነቢይ አይደለም ማለት እንችላለን አንችልም? ነቢይ አይደለም አልተባልንም። ስለዚህ ነቢይ ስለ ላ ለም ይሄን አስመልክተው ምናሉን? ላ ቱሰድቁ አህል ልኪታብ ወላ ቱከዚቡሁም አሉ። መጽሐፍን ባለቤቶች እውነትን አትበሯቸው ውሸትን ማትበሯቸው ያሉት የዚህ አይነት ነው። መቀበልና ወይም ስለመመስከርና ከሱ ጋር አንድ የእናንተ መ ቁርአንና ቁርአን ነው ለድባለው የድሮ የመጀመሪያው ከነቢዩ መሐመድ በፊት የነበረው መጽሐፍ ምንድን ነው የሚባለው? የእናንተ ተውራትና ኢንጂል ተውራት እና ኢንጂል ውስጥ የአይሁድን ሃይማኖት የሚቀበል ከሆነ አሁን እንደነገርከኝ ከሆነ ነገርከኝ ከሆነ እነዚህን ነቢያትን የምትቀበል ከሆነ እነዚህ በሙሉ የአይሁድ ወይም የእስራኤል ነቢያት ናቸው። ታዲያ የሙስሊሙ ነቢያት እና ማን ናቸው? አይሁድ የሚባል እንትን የለም እምነት የለም። ይሁዳ የሚለው ከማን ነው የመጣው? የሰው ስም ነው አይደለ?